ቤተሰብ ምንድን ነው? የጎደለ ነገር አለ? ያስቀየሟችሁ ነገር ካለ ንገሩ። ችግር አለ? አዎ፣ ተጀምሯል፣ እየታየ ነው። ሀሰባት ደቂቃ ሰላሳ አንድ ገባ። አብዴት አላረገም። 27 በቃ ተከፍቷል። ሂድ። አዎ፣ ወደ ላይ ትንሽ፣ ኳስ

ይቀጥላል። እናመሰግናለን። ስትናፉቁን ነው ምን ገባው እንጂ አታገኙንም። ብዙ ጊዜ ቲክታክ ላ ባይዘ ወይ ደህና ነኝ ደህና ነኝ ወገን ፖሊሲ ያናገሩሽ ምናደን፣ ማን ነው የሚያገባው? እሺ እኛ የምንወዳቸዋለን። ቴንክ ዩ ትንሿዬ፣ አመሰግናለሁ። ሰላም ነው ሙዬ ትንሽ ከእንቅልፏ አ ገነሳ ታይ ተሸበራ ታይንቺ ነዛ ነው። እናመሰግናለን፣ በጣም እናመሰግናለን። ሉሌ ስንጃለና ትቀጥላለች። ቤዛ ቤዛ ባይዘቤ ተምራ ነው ተቀጥቅጣ ነው ከስር እንዲወጣችሁ እዛ ትመለስበታለች ብዬ አላስብም።

አሁን ጮክ እንበል። እየጮኸዋል። ልጅ ነው ማለት ልጅ ነው ማለት ነው። በጣም የበሰለ ሰው ነው ና ታጋሽ፣ ስሜቱን ቶሎ ማያወጣ እዛው ማይመለስ ስለ ናታን የሆነ ቀን ቁጭ ብዬ አስረዳል። ማንና ማንን አጋብታችሁ አንድ ሰው አገኘሁ የናታን እንግዳ ጸባይ ነው። አስር ሰው ማየት አለብኝ እስከዛም ስልኩ ሊዘጋ ይችላል። እዛ ቻው በሉት እያለች ምችት ራይብ ላይ ቁጭ ቻው በሉት እና ይምጣ እያለች ቻው አንድ ቻው ሁለት ቻው ሶስት ቻው አራት ቻው አምስት ቻው በአስር ሰው ይጠቃልላል። ቻው ቻው ወዳቸዋለሁ በጣም ባይ ነገረኛለን ሰሞኑን